አንድ ጥያቄ ልጠይቅሽ፣ በቃ ቀልላል። እስኪ ቁርአን ፈጣሪም ፈጥሮም አይደለም የአምላክ ባህሪ ነው ነው፣ እንደው ከአንተን የሰማሁት ትምህርቱ ግን፣ ቁርአን ደግሞ ሰዎች በፈጠሩት ቃል ነው የተጻፈው የተነገረው፣ መቋንቋውን ነው ቋንቋውን፣ አዎ ቋንቋውን እና ሰዎች በፈጠሩት ቃላቶች ተሰብስበው ሰዎች በፈጠሩት ቃላቶች ነው ሐሳቡ የተዘረጋው የተሰጠው የወረደው ፍጡሩ ማለት አይደለም። ይባይ ይቻላል። እንዴት ነው ፍጡር ያለመሆኑ እንትን? የምናደርገው አንተ ሰሪ ነህ ልበልህ። አንተ ሰሪ ነህ አይደለ? አዎ ሰሪ ነህ። አሁን ለምሳሌ አንተ የሆነ ነገር ሰሪነ የምትሰራው ነገር አለ። አንተ ሰሪነ ተሰሪነ ሰሪና ተሰሪ አለ አይደል? አዎ ልክ ነህ። ከአንተ የሚወጣው ሐሳብ የተሰራ ነው ወይስ ያልተሰራ ነው? ሰሪነ ወይስ ተሰሪ ነው? ከአንተ የሚወጣው ሐሳብ እኔ ሰሪ ከሆንኩ ከአንተ የወጣው ሐሳብ ነው መነግረህ፣ የአንተ ኢንቲቲ ነው ወይስ የተሰራ ነገር ነው ወይስ ሰሪ ነው? የአንተ ሀሳብ ያንተ ያንተ ትርዊት ነው አይደል? ያንተ ኢንቲቲ ነው አይደለ? ሀሳብ እንጂ አንተ አንተ በምትፈጥረው ነገር አይደለም። ሀሳብ ካንተ ነው የሚመነጨው። እሺ፣ ስለዚህ ያንን ሀሳብን በወረቀት ላይ አስተሳስቀመጥከው፣ በወረቀት ላይ የተቀመጠው ሀሳብ ፍጡር ነው ወይስ ሰሪ ነው ወይስ ተሰሪ ነው ወይስ የአንተ ትርዊት ነው? እኮ ከእኔ አይደለም እኮ ነው የምልህ። ታዲያ አይደለም፣ ኤግዛምፕል ነሰጠው። ወደዛ እንሄዳለን። ወደ ፈጣሪ ከሜሄዳችሁ በፊት ሲምፕሊ፣ አንተ አለ፣ ከአንተ የሚወጣ ሀሳብ አለ፣ ከልብ የሚወጣ ሀሳብ አለ። ልብህና ሀሳብህ ሀሳብ ሆኖ ከአንተ ከልብ ከመውጣት በፊት ልብ ውስጥ ነው ያለው አይደል? እንዴ ልብ፣ አንተ ያንተ የእጅ ስራ ነው ወይስ ያንተ እንትን ነው? ባህሪ ነው። የእኔ ባህሪ ነው ያንተ ባህሪ ነው ከአንተ ከልብ የሚወጣው ሀሳብ በወረቀት ላይ በጽፈው የጻፍከው ሀሳብ የአንተ ስራ ነው ወይስ የአንተ ባህሪ ነው? ስጽፈውማ፣ የኔ ስራ ነው የምጽፈው ነገር ነዋ፣ የሚጻፈው ነገር ነዋ እንጂ እኮ የምጽፈው። ሀሳቡ ያንተ ስራ አይደለም፣ ሀሳቡ የኔ ባህሪ ነው። ጽሁፉ ደግሞ የኔ ስራ ነው። በቃ ወንደርፉል ማሻአላህ፣ ደስ ይላል ማለት ነው። ስለዚህ አላህ ምንድን ነው አንድ አምላክ ነው። የአንድ አምላክ ሲፈቱል ከላም አለው፣ የመናገር ባህሪ አለው። ይናገራል፣ ያያል፣ ይሰማል። ማየት መስማትና መናገር ወይም ማወቅ የሚባለው ባህሪ አለው። ያ እውቀቱ የሱ ባህሪ ነው። እሱ አይደለም፣ የሱ ባህሪ ነው። እሱ አዋቂ እንጂ እውቀት አይደለም። እሱ ተናጋሪ እንጂ ንግግር አይደለም። እሱ ተመልካች እንጂ ማየት አይደለም። ማየት የሚባለው ግን ባህሪ አለው። አትሪቢዩት አለው። ኦንቶሎጂ ላይ ማለት ነው። ስለዚህ አሁን አንተ የአንተ እንትን ብለህ የአንተ ንግግር አንተ አይደለህም፣ ግን የአንተ ባህሪ ነው፣ ግን ካንተ ውጭ አይደለም ያላ ንግግርም እንደዛው ነው። ያላ ንግግር ያላ አትርቢዩት ነው። ልክ ያላ ማየት ያላ መስማት ያላ እውቀት እንደምትለው አትርቢዩት ማለት ነው። አትርቢዩት ነው ወይም ደግሞ የኢነርጊያ ይባላል በግሪክ ኢነርጊያ፣ በአረብኛ ደግሞ ሲፋ ይባላል። ያንተ ባህሪ ነው አትርቢዩት ነው። ስለዚህ አላ ያላ አትርቢዩት ነው። ያ አላ አትርቢዩት አምላካችን አላ ጥንት የነበረውን ነገር እየተረከልን ቁርአን የወረደበት ቋንቋ አረብኛ ነው። አረብኛውን ሰዎች የሚጠቀሙበትን አረብኛ ተጠቅሞ ሪቪል አደረገው። ስለዚህ ያላህ ንግግር ነው ሙሉ ለሙሉ ማለት ነው። ከዛ በወረቀት ሲጻፍ ደግሞ የተጻፈው ነገር ደግሞ ፍጡር ነው። ኢቭን ሙስሊሞች ሲቀሩት የሚቀሩት ቁርአኑ ንግግሩ ያላህ ነው፣ ድምፁ ግን የፍጡር ነው። ገብቷል። አሁን ለምሳሌ አንተ ቁርአን ብትቀራልኝ ሱረት ፋትያ፣ ድምፁ የማን ነው? የኔ ነው ያንተ ነው። ግን ንግግሩ የማን ነው? አስሉ ማለት ነው መሰረቱ ያላ ነው አይደል? ያላ ነው። ስለዚህ እንደዛ ነው የምናየው ማለት ነው። እኛ የመኸሉቅ የምንለው ወይም ፍጡር የምንለው ድምፅ ነው። አንተ በወረቀት ላይ ከተጻፈ ደግሞ ወረቀቱ ፍጡር ነው። ገብቷል። በቀለም ከተጻፈ ቀለሙ ፍጡር ነው። ምንም ጥርጥር የለውም። ንግግሩ ግን ሲፋው ኤሰንሱ ያላ ነው። ግልጽ ነው። አይ ግልጽ ነው። ግልጽ ነው።